ጄኔራሉ ሊናገሩት የማይደፍሩት ሚስጥር ማዕረጋቸው ሜጀር ጄኔራል ላይ እየደረሰ ነው። ከውትድርና ብቃታቸው ይልቅ የመካኒክነት ብቃታቸው ጎልቶ ይታወቅላቸዋል። ገና በትጥቅ ዘመናቸው ወቅት ህወሃት ከደርግ መንግሥት የሚዘረፋቸውን መኪኖችና የተለያዩ ማሽነሪዎች ፈታተው በመግጠም ቺፍ መካኒክ የሚል የጫካ ማዕረግ ተሰጥቷቸው ነበር። ሩሲያ ሰራሿን የኮሎኔል መንግስቱ ኃይለማርያምን የግል አውሮፕላን ተፈታታ ከተቀመጠችበት ጠግኜ ካላበረርኳት ሞቼ እገኛለሁ ብለው ቱታቸውን ለብሰው የተነሱ ደፋር ናቸው። ድፍረታቸው በዚህ ብቻ የሚቆም አይደለም። የህዋት አባላትና ደጋፊዎቻቸው አብዝተው የሚመኩባቸውን አቶ መለስ ዜናዊን እኔ በምጠግናት አውሮፕላን ነው መብረር ያለበት ብለው የወደቀችዋን አውሮፕላን ጠግኜ በስጦታ አበረክትለት አለው ብለው ተነስተው ነበር ይባልላቸዋል። ይህን የሰውየውን ድፍረት የተመለከቱት አቶ መለስ ይበለኝ ጥፋቱ የኔ ነው ብለው በጄኔራሉ ድፍረት መሸማቀቃቸው ይነገርላቸዋል። ምክንያቱም ጄኔራሉ ግዙፍ ገንዘብ የሚያንቀሳቅስ ተቋም እንዲመሩ እድሉን የሰጧቸው ራሳቸው አቶ መለስ ስለነበሩ ነው። ይበለኝ ያሉት የወደቀን ታንክና መድፍ የሚጠግኑት የተረሳን አውሮፕላን ጠግኜ ለጠቅላይ ሚኒስትር የግል አውሮፕላን ካላደረግኩ ያሉት በኋላ ግን አብዮት የተባለችዋን የአገሪቷን ግዙፍ መርከብ ባህር ላይ እንዳለች ጠፋች ቤ ብለው ሸጠው በሏት። መርከቧን ለምን እንደሸጧት ሲጠየቁ እኛ አብዮታዊ ዲሞክራሲ እንጂ አብዮት መርከብ አያስፈልገንም ብዬ ነው ብለዋል እያሉ የቅርብ ወዳጆቻቸው ይቀልዱባቸዋል ይባላል። እኒህ አወዛጋቢ አነጋጋሪና አደናጋሪ ሰው ሜጀር ጄኔራል ከንፈዳኛው ናቸው። ጄኔራሉ ሰሞኑን ጄኔራሊ አነጋጋሪ የተባለለትን ቃለምልልስ ማድረጋቸው አይዘነጋም። የጄኔራሉን ቃለምልልስ የተከታተሉ በሙሉ ይህ ሰው ግን መቼ ነው ከኢትዮጵያ ራስ ላይ የሚወርደው ሲሉ መጠየቃቸው አልቀረም። ከዚህ የጄኔራል ክንፈ ዳኛው አነጋጋሪ ስብና ጀርባ እሳቸውና በዙሪያቸው ያሉ ሰዎች ብቻ የሚያውቁት አደገኛ ምስጢር መኖሩን ለዚህ ጽሑፍ አዘጋጅ መረጃው ደረሰው። ጄኔራል ክንፈ እሳቸውና የቅርብ ወዳጆቻቸው ብቻ የሚያውቁት ይህ ትልቅ ሚስጥር ምንድን ነው? ሚስጥሩን በይፋ ተናግረው ለምን አይገላገሉም? ይህ ሚስጥር በሚዲያ ቢናገሩትስ ከአብይ አህመድ ምን ይጠብቃቸዋል? ሰላም ጤና ይስጥልን እየተከበራችሁና እየተወደዳችሁ የጣና ቤተሰቦች እንደምንዋላችሁ ቀደም ሲል ያስተዋወቅናችሁን ርዕሰ ጉዳይ በልዩ የትንታኔ መረጃ የምናስደምጣችሁ የሚያዝያ 18 ቀን የሳምንቱ ዋና ጉዳይ ዝግጅታችን ነው ይህን ዝግጅታችንን እስከ መጨረሻው በመከታተል አብራችሁን እንድትቆዩ አክብሮታዊ ግብዣችንን እያቀረብንላችሁ በቀጥታ ወደ ልዩ የትንታኔ መረጃችን እናመራለን ለዕለቱ የልዩ ትንታኔ መረጃችን የተመረጡት ሜጀር ጄኔራል ክንፈዳኛው በቅርቡ ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ ኢትዮጵያዊነት ሕመም ነው፣ ኢትዮጵያ ለትግራይ ሸክም ሆናባታለች እና የመሳሰሉትን መልእክቶች አስተላልፈው ነበር። ከዚህ ቀደም ባሉት ጊዜያትም ቢሆን ጄኔራሉ በሚሰጠዋቸው ቃለ ምልልሶች ኢትዮጵያን የሚያጥላላ ንግግር ይሰጣሉ። የብልጽግናው ሊቀመንበር አብይ አህመድ አማካሪ የሆኑት ሌንጮ ባቲ በአንድ ወቅት ኦሮሚያን ለማጎልበት ኢትዮጵያን ለማፍረስ ብዙ ተጉዘናል ሲሉ እንደተናገሩት ጄኔራል ከንፈዳኛውም የሸዋን ትራፊ የምትጠብቅ ትግራይን የፈጠርነው እኛ ነን። አሁንም ሳይመሽብን ትውልድም ታሪክም እንዳይፈርድብን ጠንካራ ሀገረ ትግራይን እንፍጠር ብለው መናገራቸው አይዘነጋም። ባጭሩኒ ሰው ስቱዲዮ ገብተው ካሜራና ድምፅ መቅረጫ ከፊታቸው ካገኙ የሚናገሩት ምን እንደሚሆን ተገማችና ተጠባቂ ነው። ሜቴክ ብዙ የሀገር ሀብት አባክኖ ውጤቱ ግን ጉም የመዝገን ነው የሆነብን ተብሎ በፓርላማ ለቀረበላቸው ጥያቄ ኮራ ጀነን ብለው መልስ ሲሰጡ ስሩ ብላችሁ ሰጣችሁን የአቅማችንን ሰርተናል፣ ጠፋ ለምትሉት ደግሞ መጠየቅ ካለብኝ እኔ ነኝ የምጠየቀው፣ መጠየቅ ትችላላችሁ ብለው ተናገሩ። ይህ አወዛጋቢነታቸው የህወሓት ዙፋን ወድቆ የኦህዴድ ዙፋን ከተተካበት ከ2010 ዓ ም በኋላ ደግሞ የበለጠ ብሶባቸዋል። 2011 ዓ ም የመጀመሪያዎቹ ወራት አካባቢ በሁመራ ተሻግረው ሱዳን ሊገቡ ሲሉ የደብረ ጽዮን ቡድን እጃቸውን ይዞ ለኦህዴዱ ሊቀመንበር አሳልፎ ሰጣቸው። ኦህዴድ ደግሞ ህወሓት የተሰጠውን ስልጣን በልኩ እንዳስተካከለው ሁሉ ጄኔራሉንም ከህወሓት እጅ እንደተቀበለ እጃቸውን በካቴና ጠፍንጎ አስሮ አምስት ካሜራ ደግኖ ቀርጾ በህዝብ ፊት አጋለጣቸው ተዘባበተባቸውም። ጄኔራሉ እንደዛ ተደርገው በቴሌቪዥን ሲታዩ ደብረ ጽዮን በብስጭት እንዲህ አዋርዶ የኦሮሞ መሳቂያ አደረገው ብለው መናገራቸው ይታወሳል። የህዋትና እሁዴድ እንደ ጣሊያን እግር ኳስ በረጅሙ የተቀባበሏቸው ጄኔራል ክንፈዳኛው በፓርላማ በእብሪት ተወጥረው ይናገሩበት የነበረው እብሪታቸው እንደ ፊኛ ሟምቶ እንደ ባለሃምሳ አለቃና አንድ ባለመቶ አለቃ ማረግተኛ ፖሊሶች እየተነዱ እስር ቤት ወረዱ። ከዚህ ጊዜ በኋላ ነበር አሁንም ድረስ ጄኔራል ክንፈን እንደ እግር እሳት እያንገበገበ የሚያበሳጫቸው ክስተት የተፈጠረው። በአንድ ወቅት የሁዲድ ሰዎች በቴሌቪዥን ቀርበው አዲስ አበባ ውስጥ በተለይም 22 በሚባለው ሰፈር ባለቤት አልባ በርካታ ህንፃዎች አሉ። ባለቤቶቹ እንዲመጡ ጥሪ እያቀረብን ነው። ካልመጡ ለህዝብ ግልጽ በሆነ መንገድ ውሳኔ እናሳልፋለን ብለው ተናገሩ። ባለቤት አልባ የተባሉትን ህንፃዎች ባለቤት የተባሉት አንዳንዶቹ መጥተው ሲረከቡ፣ አብዛኞቹ ግን ሊመጡ አልቻሉም ነበር። ባለቤቶቹ ያልመጡላቸውን ህንፃዎች እኛ በባህላችን አቃፊነን ህንፃዎቹን እንውሰዳቸውና በሞጋሳ እናሳድጋቸው ብሎ እሁዲድ ቀጨም አድርጎ ወሰዳቸው። የህንፃዎቹ ባለቤት ነን ብለው ከመጡት መካከል የኢሳይያስ ዳኛው የወንድም ልጅ ወይም የጄኔራል ክንፈ ዳኛው ልጅ ይገኝበታል። ጄኔራሉ ከአንድ ወንድማቸውና ከአንዲት እህታቸው ጋር በአንድ መዝገብ ተከሰው ፍርድ ቤት እየተመላለሱ በነበረበት ወቅት የእሁዲድ ብልጽግና ሰዎች የህንፃ ባለቤት ነኝ ብሎ የመጣውን የከንፈዳኛውን ልጅ በቁጥጥር ስር አውለው መመርመር ጀመሩ። የጄኔራሉ ልጅ ምርመራ የሚደረግበት በሚታወቅ እስር ቤት ሳይሆን በእሁድድ ልዩ ምርመራ ቤቶች በአንዱ ስለነበር የልጁ ሕይወት አለፈም። የጄኔራል ከንፈዳኛው ልጅ በምርመራ ላይ እያለ ሞተ ማለት ነው። አባትየውን አስረው ልጁን ደግሞ ገድለው በሜቴክና በመለስ ሚስቴክ ጄኔራሉ ያካበቱትን በአስር ቢሊዮኖች ብር የሚገመት ቋሚና ተንቀሳቃሽ ንብረት እሁድድና እሁድዳውያን ተከፋፈሉት። በአንድ ጊዜ ከክብራቸው በታች ከሀብታቸውም ባዶ እንዲሁም ከልጃቸውን መሆን ያልቻሉት ጄኔራል ክንፈዳኛው ነገሮች ተቀያየሩባቸው። ችግሩን ያከፋባቸው ደግሞ የልጃቸውን መሞት ተከትሎ ትንፍሽ እንዳይሉ የተሰጣቸው ማስጠንቀቂያ መኖሩ ነው። በዚህ ብስጭትና ቁጭት ላይ ያሉ ስህተትና ጦርነት የማይሰለቸው ህወሓት ሰሜን እዝን ከጀርባ አውግቶ ጦርነቱን ጀመረው። ያ ክስተት ደግሞ በጄኔራል ክንፈዳኛው ላይ ሌላ ህመምን ፈጠረባቸው። እሳቸው ከስረት ብለው ተስፋ በሚያደርጉበት ወቅት ሰሜን እዝ እንዲመታ አድርጋል የተባለው ሌላኛው የህዋት ጄኔራል በቅጽል ስሙ ነጮ ታስሮ ቃሊት ይገባ። በወቅቱ ጄኔራል ነጮ የመከላከያ ኢንቴሊጀንሲ መምሪያ ኃላፊ እንደነበር አይዘነጋም። ጦርነት ባህላዊ ጨዋታችን ነው። ጦርነቱ ከተጀመረ አማራና አብይ ያለቀላቸው ሲል የነበረው የህወት ቡድን መቀሌን ለቆ ቆላ ተንቤን ገብቶ ተደበቀም። ሰማይ ምድሩ የተደፋባቸው የመሰላቸው ጄኔራል ክንፈ ነገሮች የበለጠ የከፉባቸው ሄዱ። በመጨረሻም ህወሀት በጦርነቱ ተሸንፎ ለሁዲድ ስልጣን አደጋ መሆን የማይችልበት ደረጃ ላይ መድረሱንና አማራን ለመተንኮስ ደግሞ የሚያስችለውን አቅሙን እንዳያጣ ተደርጎ ጦርነቱ ቆመና ድርድር ተደረገ። ድርድሩን ተከትሎ እነ ደብረ ጽዮን ለቀድሞ አሽከራቸው ለአሁኑ አለቃቸው አብይ አህመድ ያቀረቡት የተማጽኖ ደብዳቤ ክንፈዳኛውን ፍትሃለን የሚል ነበር። ሁመራ ላይ አሳልፈው መስጠታቸው ጸጸት ላይ የጣላቸው ዶክተር ደብረ ጽዮን ሁመራን ለባለቤቱ ለአማራ ከመለሱ በኋላ ሁመራ ላይ አሳልፈው የሰጧቸውን ክንፈዳኛውን አዲስ አበባ ድረስ ሂደው ተቀብለው ወደ መቀሌ ወሰዷቸው። ጄኔራል ክንፈ ዳኘው ከሀገር እንዳይወጡ ቦሌ ለሳቸው አይፈቀድላቸውም። በአስመራ በኩል እንዳይወጡ ደግሞ በብሪት ተሞልተው የተነኮሱት የኤርትራው መንግስት፣ በር ላይ ቆሞ እኔ ወንዱ እያለሁ በየት ትወጣለህ ይላቸዋል። ወደ ሱዳን እንዳይሄዱ ደግሞ ወዳጆቹ ከተከዜ ማዶ ያለውን የበጌምድር ግዛት ተቆጣጥረውታል። የተለያየ መንገድ ተጠቅመው ልውጣ ቢሉ እንኳ ማይካድራ ላይ ደም አፍስሶ የሄደው ቡድን ሱዳን እንኳን ለሜቴኩ ከበርቴ ለእኛም ለባተሌዎቹ አትመችም ሲሉ እንቅጩን ነግረዋቸዋል። ከአገር መውጣት ካልቻሉ ደግሞ የእሁድድ አገዛዝ ያደረሰባቸውን ግፍ ለሕዝብ ይፋ ማድረግ አይችሉም። በዚህ የተነሳ ጄኔራሉ ሚዲያዎች በጋበዟቸው አጋጣሚ ሁሉ ኢትዮጵያን በመሳደብ ሕመሜን ላስታግስ ያሉ ይመስላል። እሳቸውን አሳልፎ ለጠላታቸው የሰጣቸው ህወሀት እንጂ ኢትዮጵያ አልነበረችም። ለጄኔራል ክንፈ ግን ይህ አይታያቸውም። ከህወሀት ክህደት ይልቅ ፎቶውን ፌስቡክ ላይ የለጠፈው አማራ ያበሳጫቸዋል። ባለቤት አልባ ህንጻ ናቸው ብሎ ቋሚ ንብረታቸውን ካብራካቸው ክፋይ ጋር የነጠቃቸው ኦህዴድ ላደረሰባቸው ግፍ ማካካሻ አድርገው የወሰዱት ኢትዮጵያን መሳደብ ነው። በዚህ ጉዳይ አስተያየታቸውን ለጣና ቴሌቪዥን የሰጡ አንድ የአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ተባባሪ ፕሮፌሰር፣ ሲጀመር ጄኔራሉ በ10 ቢሊዮኖች የሚቆጠር ንብረት ያፈሩት መቼም ደሞዛቸውን ቆጥበውና እቁብ ጥለው ሊሆን እንደማይችል የታወቀ ነው። ስለዚህ የሀብታቸው ምንጭ የሜቴክ ብርና የመለስ ሚስቴክ መሆኑ ግልጽ ነው። ታዲያ ዘርፈው የሰበሰቡትን ንብረት ሌላ ባለተራውን በዴ ቢዘርፋቸው ምን ያመጣሉ? ከነ አባባሉስ ሌባውን ሌባ ቢሰርቀው ምን ደነቀው ይባል የለ ሲሉ የጄኔራሉን ድርጊት ይተቻሉ። ተባባሪ ፕሮፌሰሩ አስተያየታቸውን መስጠት ሲቀጥሉ፣ ንብረታቸው በመወሰዱ የሚያዝኑና የሚበሳጩ ከሆነ ደግሞ ማዘንም መበሳጨትም ያለባቸው በባድሜው ጦርነት የሬዲዮ ቴክኒሻን የነበረው የሙያ አጋራቸው እንጂ ኢትዮጵያን መዝለፍ አዋጭ እንዳልሆነ ተናግረዋል። ከዚህ ሁሉ የከፋው ግን ጄኔራሉ ልጃቸውን እሁዲድ እንደገደለው ቢያውቁም መረጃውን ማውጣት እንደሌለባቸው ስለተነገራቸው እንደ ጥርስ ሕመም አፋቸውን አፍነው እንዲቀመጡ ተገድደዋል። ይህ መሆኑ ደግሞ ጄኔራሉን ለከፋ ብስጭት ዳርጓቸዋል። ልጃቸውን አፍኖ ወስዶ የገደለባቸውና ንብረታቸውንም ጉልበቱን ተጠቅሞ የቀማቸውን የኦህዴድ ብልጽግናን አገዛዝ ደፍረው እንዳይናገሩ ምን እንደሚያደርጋቸው ያውቁታል። ዝም ብለው እንዳይቀመጡ ደግሞ የልጃቸው ሞትና በቢሊዮን ብር የሚቆጠረው ንብረታቸው በጠላት እጅ ስር መግባቱ ያበሳጫቸዋል። በዚህ አጣብቂኝ ውስጥ ያሉት አዛውንቱ ጄኔራል ለአእምሮ ጭንቀታቸውና ለበዛ ብስጭታቸው ማብረጃ እንዲሆንላቸው ሚዲያ ላይ ወጥተው በአራቱም አቅጣጫ ተኩሰው ወደ ቤታቸው እንዲገቡ ሚዲያዎች በር እንዲከፍቱላቸው ተነግሯቸዋል። በተገደበ የጊዜ ልዩነት ወደ ሚዲያ ሄደው ቃለ ምልልስ የሚያደርጉት አንጋፋው ጄኔራል ስቱዲዮ እንደገቡ ወደ አስመራ፣ ወደ አዲስ አበባ፣ ወደ ጎንደርና ወደ ሰመራ ተኩሰው ይወጣሉ። ብስጭታቸውም ይወጣላቸዋል። በዚህ ሁሉ ቃለ መልልሳቸው ውስጥ አንድም ቀን ስለ ልጃቸው በውዲዶች መገደል በ10 ቢሊዮኖች ብር የሚገመተው ንብረታቸው በተረኛው ወንበዴ ስለመዘረፉና ስለ እስር ቤት ቆይታቸው ትንፍሽ አይሉም ተሳስተውም ሆነ አውቀውት እውነታውን ቢናገሩ ሚስጥሩ አደባባይ ወጣ ማለት ነው። ያን አደረጉ ማለት ደግሞ የጄኔራሉ ዕድሜ ያጥረና ልጅ መጣውልህ እንዲሉ ያደርጋቸዋል። በዚህ የተነሳ እውነታው ይልቅ ኢትዮጵያ ሸክሙን አብናለች ጥለናት እንሄድና ውሃ ይብላት ብለው አጀንዳ አጥቶ አጀንዳ ለሚገብረው ምሁር መወያ አጀንዳ ጥለውለት ይሄዳሉ። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለዕለቱ የተሰናዳው የልዩ ትንታኔ ሳምንታዊ ዋና ጉዳያችን በዚሁ ተጠናቋል። ቀሪ የጣና ቴሌቪዥን ፕሮግራሞቻችንን እንድትከታተሉ በአክብሮት እየጋበዝን ለአብሮነታችሁ ልባዊ ምስጋናችንን ይድረሳችሁ እያልን በዚሁ እንሰናበታችኋለን። ጤና ይስጥልን። ጣና ቴሌቪዥን ከሐቅ ጋር